ሰላም ለእናንተ ይሁን። የተወደዳቸው የእግዚአብሔር ቤተሰቦች በመላው ኢትዮጵያ የምትኖሩ ቅዱሳንና መንፈሳዊ አገልግሎት የምትፈልጉ ሁሉ ታላቅ የምስራች አለኝ። ከሰኔ 22 እስከ 26 ድረስ በሚዛን አማን ከተማ በማኅበረ አኀው የክርስቶስ ቤተክርስቲያን በሚዛን አጥቢያ ቤተክርስቲያኗ የተመሰረተችበትን ስምንተኛ ዓመት ምክንያት በማድረግ ልዩ መንፈሳዊ ፕሮግራም አዘጋጅታለች። በእነዚህ ቀናትም በተለያዩ ርዕሰ ጉዳዮች ላይ ሴሚናሪዎች ይቀርባሉ። ልዩ ልዩ መልእክቶች ከእግዚአብሔር ቃል እንካፈላለን። በዝማሬዎች፣ በጸሎቶች እግዚአብሔር በሚሰጠን ልዩ መንፈስ እግዚአብሔርን እናመልካለን። ይህንን ልዩ ጉባኤ መካፈል የምትፈልጉ ሰዎች በአዲስ አበባ እና በአካባቢ በሌሎች ቦታዎች ላይ ያላችሁ በቤተ ክርስቲያኑ አድራሻ እንድታገኙን እና ያንን ፕሮግራም የምትካፈሉበትን መንገድ ከአሁኑ እንድታመቻችሁ በሚዛን በቦንጋ በአካባቢ ያላችሁ ደግሞ ቅዱሳንና ይህንን መንፈሳዊ ፕሮግራም ለመካፈል የምትፈልጉ ሁሉ እዛ አካባቢ ያሉትን ወንድሞች እንድታገኙ እግዚአብሔር ፍቅር አሳስባችኋለሁ። እግዚአብሔር ከሁላችሁ ጋር ይሁን።